ሀኒዬ ጀግናዋ የምታስበው ስራ አገኘች። የምናሴ እናት ለምናሴ እንድትንከባከብ በተማረችው ወይም ደግሞ ባላት የስራ ልምድ እንግዲህ ነርስ እንደሆነች ውጤቶም ተናግራ ነበር። በቀድማ ሳይታ ነርስ ደግሞ የስራ ልምድ እንዳላት ተናግራ ነበርና እንግዲህ የምናሴ እናት ለምናሴ ዶክተር ስላጣች እሷን እንግዲህ ምናሴ እንድትንከባከብ በስራዋ ወይም ደግሞ በተማረችበት ስራ በዶክተሩ እንግዲህ ስራዋን አሳክታ አግኝታለች። በጣም ደስ ብሏታል ማለት ነው። ሀንዬ በእውነት መገፋት አንዳንድ ጊዜ ትዕግስትም መገፋትም መጨረሻው ደስታ ነው እና እንግዲህ ሁሉን ነገር ችላ እንግዲህ እዛ ቤት እናት የምናሴም እናት በጣም ጸባዋ በጣም አስቸግሯት ነበር። ከምናሴ በስተቀር ሰላም ደግሞ እዛ ቤት በጣም መጥፎ ነበረች። ግን ሁሉም መከራተታ ትታ ችላ ዛሬ ሀንዬ በተማረችበት ስራ አግኝታለች። ከምናሴ እናት ጋርም ፍቅርና መግባባት ትፈጥራለች ማለት ነው። በጣም ደስ ይላል በእውነት ማለት ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱ ድን የተከበራችሁ ቤተሰቦች እንደት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላሂ ረቢል አለሚን በያላችሁበት ያለ ሰላማችሁን ያብዛላችሁ። እያውቅኝ ተወዳጇ እንግዲህ

አሳይታ ደላላውን የምናሴን እንግዲህ ዶክተር ስለሚያስፈልገው የእሱ ዶክተር ወደ ውጭ ስለሄደ ዶክተርም እንግዲህ ሌላ ዶክተር ፈልጊ ብሏል ነበርና የምናሴ እናት ዶክተር እንግዲህ ልታገኝ አልቻለችም ነበር። ግን ሀና ደግሞ ደላላውን እንደናገር ላፈልጋ ነበር። ሁሉንም በአንድ እንድትሰራ ማለት ነው። በተማረችው ምጥም ትምህርትም በውጤቷ እንድትሰራ የቤቱም ስራ እንድትሰራ አድርጋ ነበር። ነገር ግን የምናሴ እናት አመናጅጋ ነበር የሰደደች ባለፈው ማለት ነው። እንዴት ነው ጭራሽ ዝም ስላችሁ እንዴት ነው እንደዚህ የምትቆጣጠሩ ብላ ተቆጣ ነበር ማለት ነው። ስራሽን ስሪያ በዚያ ምናሴ መንከባከብ አትችም ብላት ነበር ማለት ነው። አሁን እንግዲህ ዶክተሩ እንግዲህ ለምናሴ እናት ደውሎ እንሷን እሱ በረራው እንደደረሰና ምናሴ እንደተዘነጌ ዶክተር ያስፈልገዋል ብሎ ስላላት በጣም ጭንቃላም ማለት ነው። ምክንያቱም ዶክተር ያስፈልገዋል ስላላት በጣም ግራ ገባት። ያው እንግዲህ መታ አስባ አስባ ደለለውን ደውላ ቁጥሯን ሀናን ስጠኝ ብላ እንዴት ነው የሰራተኛውን ቁጥር እስካሁን የማታቁት? ወይዘሮ ሜላት እያላት ነበርና እሷም ደለለው ደግሞ ያው አይስማሙም ብቻ በጸባይ ቁጥሯን እንግዲህ ተቀብላ ደውላላት። ስትደውልላት ሀኒ እንግዲህ ከቤቷ ብርሳ ከአባቷ ጋር አሰርታ የበላች ነበር። ዝግጅት ነው ያደረገችው ማለት ነው። እንግዲህ አባቷ ደግሞ የሀኒ አባት ከም ትዘጊያለሽ ልጄ ሲሏት፣ አይ አባዬ አላውቀውም ስልኩን ለዛ ነው አለቻቸው ማለት ነው። ደግሞ ስደውል አነሳቻቸው። አነሳችና ስልኩን ከዛ ወይዘሮ ሜላት ናይ ስትላት በጣም የተንቀጠቀጠችው ምስኪን በጣም ማናሰርሽ ነኝ ስትላት፣ በጣም ደነገጠች እና ያው እንግዲህ የገ የትምህርት ማስረጃሽን ውጤት ይዘሽ ነኝ ስትላት፣ በደስታ በቃ ተንቀጠቀጠች ማለት ነው። እና እሺ ብላ ዘቀች ማለት ነው። አባቷም እንደዛ አዲስ ነገር ደስታ ነገር ነው። ነገ ሳረጋግጥ አባዬ ነግረሃለሁ አለችው ማለት ነው። ከዚያ እንግዲህ ጠዋት መጣኝ ማለት ነው። ጠዋት መታ ወደ ውጤቱን እዛ ስትመጣ፣ ሰላም መቼም ሰላም የፈጣሪዋን እንኳን ሰላም ታትሰጥማ ሰላም ስትላት፣ ሰላም ብሆን ባልሆን ምን አገባሽ አንቺ አለቻት። እኔ ሰላም ነኝ ስትላት፣ ደግሞ ንች ሰላም የምን ምን ቸገረኝ ሰላም በቶኝ ብትሆን ምን ያገባኛል ምን ይጠቅመኛል አለቻት። ከዚያ በኋላ እንግዲህ ምንም እንዲያላል ምንም እንዲያላልኩሽ እርሹ በቃ ምንም እንዲያላልኩሽ አድርጊና እርሹ በቃ አለቻት። ደጋን ነግራት አለ ይገርማል እኮ እንግዲህ ምን ይባላል፣ ምንም እንዲያላልኩሽ በይና አስቢና እርሽ አለቻት። ከዚያ በኋላ እንግዲህ ወደ ምናሴናት እንትኑ ውጤቷን ስትሰጣት አባቷ እንግዲህ ከቤት ሲወጣ ማህተሟን አድርገውላን ነበርና ያንን ማህተም ተበጡሱ ወረቀቱም ውድቅ አለች ማለት ነው። በጣም ነው የፈራችው። ቶሎ አንስታ መሀል ተዋንክሷ ጨመረች እና አነም ሆንች ነው ተረጋጊ ያለቻት የምናሴ እናት። ውጤቷን ሰጠቻት ማለት ነው። ውጤቶች በጣም አሪፍ ነው አለቻት። አው እኔ አባቴ ታሞ ወደ አዲስ አበባ መጣሁ እንጂ ህይወት እንደዚህ ሆና የስራ ልምዴም ስራዬንም በጣም ወደው ነበር ብላ እንግዲህ አባቷንም ህመም ጠየቀቻት። ወይዘሮ ሜላት የምናሴ እናት ማለት ነው። ከዚያ በኋላ እንግዲህ ለአንድ ወር ያክል እንድትሰራ ወይ ምናሴ እንድትንከባከብ እንትን አለቻት ማለት ነው። እና ነገረቻት እንግዲህ ምናሴ አንቺ ከመጣሽ ወዲህ ይህና ጥሩ ሁኔታ ነው፣ ያ ደግሞ ሰበቡ አንቺ ነሽ ብላ ስትላት፣ ከዚያ በኋላ እንግዲህ ደስ አላት ማለት ነው። ለአንድ ወር ሰጠቻት እና ምግብ የምትሰራልኝ የሌላ ሰራተኛ እመጣለሁ አንቺ ግን ምናሴን ተንከባከቢ ስትለት አይ ሁሉንም መስራት እችላለሁ አለቻት ማለት ነው። እንደዛ ከሆነሽ እንግዲህ አንድ ወር አያለሁኝ አንድ ወር ልሽ እና ከዚያ በኋላ ካልሆነ ትቀይራላችሁ ብላ ተስማማች ማለት ነው። ከዚያ በኋላ እንግዲህ ቀጥታ ወይ ደወለችው ባል ነው አባቷ ጋር ነበር ሀኒ ሀኒ አባቷ ጋር ደወለ አባቷና ደግሞ ጆሮ ጆሮን እንግዲህ ሁለተኛ አስጠንቅቀው ነበር። አባቴ አጠገብ አትድረስ ብላ አስቀይመው ነበርና እንግዲህ አንድ ቀን ሙሉ ቀን ሲቀር አባቷ ራሱ ምን ሆኖ ነው እያሉ ሲጠይቋት መጨረሻ እንግዲህ ያው፣ እኔ ያስቀይም የሆኑ እንደዚህ እንዳትመጣ ብዬ እንደዚህ እንደዚህ እንደዚህ እሱ በሰረቀው አንተ ሰው ጋር ስትጣላ አጠገብህ እንዳይደርስ አድርጌው ነው ስትል አባቷ ተቆጣት። ማን ይቅርታ በይው ብሎ ይቅርታ አሏት አለችው ማለት ነው። ከዛ እንግዲህ ደውላ ለጆሮ ደስታዋን ነበር የነገረችው ለአባቷ ማለት ነው። እንደተሳካላት ነገረቻቸው ማለት ነው። ሀኒ እንግዲህ ከምናሴ ጋር በጣም ነው የሚወደዱት፣ በጣም ነው የሚግባቡት ማለት ነው። ምንታ ግብተው እንደዚህ ጨዋታው ባህላዊ ወሬ ምናምን ነገር ሲጫዋቱ ድንገት መጣች ማለት ነው እናቱና ከዚያ በኋላ እንግዲህ ሸዋር ወስቴ ነው የሸዋር ቤቱን ንጽህና ይልኝ ብላ እሷና ስወጣቻት ከዚያ በኋላ፣ ነገር ግን ምንድን ነው ያደረገችው? ወይዘሮ ሜላት ምንድን ነው ያደረገችው? ኩሽና ሄዳ፣ ለምንድን ነው ቅድም ምናሴ ጋር ምኝታ ቤት ያየሁሽ? ምን እያደረጋችሁ ነው? ስተ በጣም ተጨነቀች። ወይኔ ግን ሀኒዬ ግን ስትጨነቅ፣ ወይ በጣም እኮ ነው የምትጨነቀው፣ ስታናገራጭራሽ ማለት ነው ምንም አላረግኩኝ እኔ የሆነ የተጫወተን ነው አለቻት ከነዛ ደግሞ እሱም ጠይቂው ምንም አላረግን አለቻማ ነው እኔ በልጆች እንዲያመጭብኝ እነሱ እንኳ ቢወዱሽ አንቺን ለማስወጣት ወደኋላ አልልም ብዙ ችግር ያየሁበች ነው አለቻትን አስጠነቀቀቻት ማለት ነው ከዚያ ስትወጣ እንግዲህ ማለት የሆነ እንትን ለምንድን ነው ግን ሆድ የሚፈራው ለምንድን ነው ግን የሆነ ስሜቷን እየገለጸች እንግዲህ የጣፋቻ ልጇን እየተመሳሰረችባት እንትን እያለች ነበር፣ ከራሷ ጋር እያወራች ነበር ማለት ነው። ምናሴ ደግሞ ሀሴት በጣም አድርጋለች እያለ ይላታለ። ከዚያ በኋላ እንግዲህ በማግስቱ ምንድን ያደረገችው ሀኒ ምናሴ ሰላም ሲላት በጣም እራቀችው ማለት ነው። ሰላምታ ብቻ መልሳለት እንዲያለ እራቀችው። ከዛ በጣም ግራ ገባው።

ስለተጣላ መንገር ሄዱ ለእርሷን ለማናገር ሞከረ። አሁንም ደግሞ እልክ ይዞት ምንድን ነው ችግሩ ብሎ ደውሎላት መንገር ያገኛ ማለት ነው። ከዛ እናቱ ስት ትምህርት ቤት ስትሻኘው ለነገራት ፈለገ ለነገር ስለሀና ሲላት በቃ አትወድም ማለት ነው። እሷና ምንድን ነው የምትጨነቀው ስለሰራተኛ ስትለው ለምንድን ነው ማልጨነቀው? ለሰው ምናምን ሲላል፣ በቃ ለሰው አትጨነቀ ራስ ብቻ ተጨነቅ እያለች ነበርና ቅድሙንም ለሰራተኛ ያለች ናስተሳሰብ እያወቅኩኝ ከንቺ ጋር ማውራት የብሎ ትቷት ወጣ። ማን በቆጣ ሳትስመኝ ምናሴ እያለችው እንዳለ እንትን እያላት ነው። መጥፎ ስፌት እያሳያት ሄድ ማለት ነው። እና ከዛ ሀናን ቀጥሮ መንገድ ላይ ቀጥሮ አገኛት ማለት ነው። ለምንድን ነው የቀጠርከኝ ምናምን ስትለው በቃ እኔ ልጠይቅሽ ነው ለምን ደራሽኝ እና ለምን መሆንሽ እንደሆነ ልጠይቅሽ ነው ብሎ አላት ማለት ነው። ከዚያ በስተመጨረሻ እንግዲህ እናቱ እንዳስጠነቀቀቻትና ከአንተ ጋር ከእሱ ጋር ግንት እንደማታደረግ ነገረችው ማለት ነው። ነገር ግን ይህን ነገር ለእናት እንዳትናገር ሁለተኛ ብላ አስጠነቀቀችው። ከዚያ በኋላ ግን እሱ ለእናቱ ነገራት ማለት ነው። አንቺ ደግሞ ከሀና ሀና ከእኔ እንድታረቅ ማድረግ ብሸር ስትሰማ በጣም ነው የተቀየምኩሽ ምናምን አላት። ይህንም ነገረች አለችው። ሄድሽ ብትናገሪያት ሁለተኛ የናንች ነጣላለን ብሎ አሰራራት ማለት ነው። ሀና እኮም ሀና ሳያት እንደሰራተኛችን ሳይሆን እንደ ሄቴ በቃ እንጃ እንደዛ ደስ ተለኛለች ተለኛለችና ብሎ አግባባት ማለት ነው። ምናሴ ከዛ አንተማ እውነትህን ነው። እኔም ራሱ ስቆጣ ተቆጣዋት በኋላ የሆነ። ውስጥ እንትን ትለኛለች በቃ ልጅነትን ታስታውሰኛለች ሁሉ ነገር ቆንጆና መልካምናት በዛ የትግስቷ ሰው ማክበሯ እንደውም መቀፊያ ጥቀፊያ ትለኛላለች። እናይቶ ማለት ነው እና እንደውም ሀሴት አርጋለች እኮ እኔ እኮ እንዳደገች ነው የምትታየ እንያለስም ትን እያለን ነበር እናቱ ማለት ነው። ከዚያ በኋላ እንግዲህ እናቴቱ የሆነ ነገር አሰበች ማለት ነው። ታደጋጋች እንደዛ ሲላት ታረጋጋሽ ማለት ነው። እንዲሁም ደግሞ በቃ ሀኒ ከመጣ ሀና ከመጣ ወዲህ እኔ ህመሜ ተሽሎኛል። እንዴት ስት ነው ይሄን ተመግብ እንዴት እንደዚህ እያለች ስትለኝ ተሻለኛለች አላት ማለት ነው ና ይሄ የምን አሳወቃት ስትለው ደሞ ይሄን በትምህርቷ ነው ስለተማረች ብሎ አስፈጽ ከዚያ በኋላ እንግዲህ ሀናን ያው ውጤቶችን ይዘች ነይ ብላት ያን ነገር አደረገች። እና ደግሞ ደሞ ወደ ውጭ ልትሄድ ስለሆነ ሰላም ደሞ አደራሽን አንቺ ተንከባከቢው እያለቻት ነበር። ምናሴና እኔ ምን እንከባከበዋለን እያለች እያለሽ ነበርና እንግዲህ ሀናና ሰላም ደግሞ አይስማሙም። ከዚያ በኋላ እንግዲህ ሀናን ልሸኛት ሀንዬ ስትላት፣ እንዴ ተግባብታችኋል፣ ሰላም ደግሞ ቀናች ማለት ነው። ያው እናት አይደለችም፣ እያለች እሷ የእሷን ፎቶ ስታይ ስለማትወድ እየተጣሉ ነበር። ና ለሀናን ብላ ሃናን ስድብ ሽራ ስለመታቻ ቂም ይዛለች። ና ሀንዬ በቃ ልሸኘሽ በስትላት፣ በቃ እንዴ ተግባብታችኋል፣ እንዴት ነው ብላ ሰላም ቀናች ማለት ነው። እንግዲህ የምናሴ እናት ሀናን ሸኘቻት ና ስለምናሴ አደራ አረቻት። አደራ እኔ ወደ ውጭ ጠህር ነው እስከምመጣ አደራ ምናሴን ከተከባከብሽልኝና ጥሩ አድርገሽ ከያሽ ሶስት እጥፍ ደሞዝሽ እከፍሻለሁ። ስታ በጣም ደስ አላት ማለት ነው እነ እንግዲህ ሀናም ደግሞ ወጣለሁ ግዴታ ያንበላ ቃል ገባችነት ሰላም ወረዴ ማለት ነው። ሀኒዬ ደስ ባት አለ። የምናሴም እናት እንግዲህ መልካም ሆናለች ማለት ነው። በስተመጨረሻ አሁን እንግዲህ የቀረው እናትና ልጅ መታወቅ ነው ማለት ነው። ብቻ ሄ ድራማ ደስ ይላል በእውነት የመጥፎ ነገር የለበትም። ምስጥ በቃ የሚያደርግ ነገር ነው፣ ደስ የሚል ነገር ነው። ትንሽ ሰላም ናት። ሰላም ጸበዋ ነው እንጂ ያው ይህንትኑ ዝርፊያ ነው ግን ጆሮም ደስ የሚል ልጅ ነው። የሚያሳዝን ልጅ ነው። ሀኒዬም የዋህ ናት። በጣም መልካም። ብቻ ሀኒዬ እንግዲህ የትዕግስቷና የጥንካሬዋ ፍሬ አፍርቷል ማለት ነው። ቀጣይ እንጠብቃለን በጉጉት ውድ ቤተሰቦቼ ሳብስክራይብ እያለ